ለምንጠቀም ኸይረ ነገር ላይ ልንሽቀዳደም ልንፈጥን ይገባ ነው። ዱኒያ የአኺራ መዝርዓ ናት። ዱኒያ ላይ ያልዘራ ሰው አኺራ የሚበላው አይኖረውም። ዱኒያ ላይ የገበያ ለየት ያሉ ቀናቶች እንዳሉት ሁሉ የዱንያ ስራ ለአኺራም ስራ እጥፍ ድርብ አጅር የሚያሰጥባቸው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 ነው የሚታየው። ከሶስት ከአራት ቀን በኋላ ከሳምንት አካባቢ ጀምሮ ደግሞ ሰዎች ወደ ኋላ የሚሸሹበት የሚያፈገፍጉበት፣ ከዛ በኋላ ደግሞ አሽረል አዋኽር ላይም ነጠላ ቀኖችን ብቻ እየመረጡ ወደ መስጂድ የሚመጡበት፣ ከዛ በተረፈ በገፍላ የሚያሳልፉበት ሁኔታ አለ። ይህ አይገባም። ወደ ረመዳን ማብቂያ ወደ መጨረሻው በተጠጋን ቁጥር ንቃት፣ ትጋት ልንጨምር ነው የሚገባን። አልኡሙሩ ቢኸዋቲሚሃ ትብሏል ነገሮች የሚለኩት በፍጻሜያቸው ነው ተብሏል። ፍፃሜያችን እንዲያምር ረመዳንን መጀመሪያ በገባንበት ንቃት ጉጉት ልንሸኘው ይገባ። የተወሰኑ ጥያቄዎችን በማየት በመመለስ ፊት ለፊታችን ያለው የተወሰኑ ደቂቃዎችን ምናሳልፍ ይሆናል። ዛሬ ከምናያቸው ጥያቄዎች መጀመሪያው ሶላት ውስጥ በጃህር በጀማሀ አሚን በሚባል ጊዜ ማእሙሙ ተአሚን ወይም አሚን ማለቱ ኢማሙ አሚን ብሎ ከጨረሰ በኋላ ነው ወይስ ወለዳሊን ብሎ ከጨረሰ በኋላ ነው መሆን ያለበት? ከመላይካዎች አሚን ጋር የገጠመ የተባለው የተኛው ነው ይላል። ሁለቱም በሐዲስ ተነግሯል። ኢማሙ ወለዳሊን ሲል አሚን በሉ የሚል ሐዲስ አለ። በሌላ ሐዲስ ደግሞ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 ኢማሙ ወለዷሊን ካለ በኋላ አሚን ወደ ማለት ስለሚሄድ ወለዷሊን ብሎ አሚን ሲል፣ እናንተ መብራችሁ አሚን ብሉ ማለት ነው። የተሻለው ይሄ ነው። ኢማሙን ጠብቁ፣ አሚን ማለት ነው። በይነ ሰጅደተይን፣ በሁለት ስጁዶች መሃል ስንቀምጥ አመልካች ጣታችን ማንሳት እንዴት ይታያል? አብዛኞቹ የፊቅህ ሊቃውንት ዘንድ በሁለት ስጁዶች መሃል ቁጭ ሲባል ጣት አይነሳም። ተዘርግቶ ነው የሚቀመጠው። ቀኙም ግራውም ጉልበት ጫፍ ላይ ጭን ላይ ነው የሚዘረጋው። ነገር ግን በጣም ጥቂት ሊቃውንት በሁለት ሱጁዶች መሀል አመልካች ጣት የቀኝ የቀኝ እጅ ጣት መያዝ አለባት ተቀስራ መያዝ አለባት የሚል አቋም አላቸው። እዚህ የሚያቀርቡት ነቢዩ ዓለይሂ ሰላቱ ወሰለም ሶላት ላይ ሲቀመጡ እጃቸውን መዳፋቸውን ጉልበታቸው ላይ ይዘረጉ ነበረ አመልካች ጣታቸውን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 በላጩ ብዙ የፊቅህ ሊቃውንት አብላጫዎቹ የመረጡት በሁለቱ ሱጁዶች መሃል ሁለቱ እምጣቶች የጉልበት ጫፍ ላይ ነው እንጂ የሚዘረጉት እንደ ተሕያቱ ወይም እንደ ተሸሁድ አመልካች ጣት ለብቻው ተቀስሮ ያያዘ። ጀማዓ ሶላት እንዳያመልጠኝ በሚል ተየሙም ማድረግ ይቻላል? ሽንት ቤት ላይ በህመም ለሚቆይ ሰው ለጀማዓ ተብሎ ተየሙም አይደረግም። ሶላት ለጀማዓ እንዳያልፈኝ ተብሎ ተየሙም አይደረግም። ውሃ ያለ ለጀማዓ ተብሎ ተየም የማይደረግ ባይሆን ወቅቱ ያልፈኛል ካለ አንድ ሰው ነው ይሄ ላይ ተየም ማድረግ እንደሚቻል ተነግሯል። ይሄም ላይ የሊቃውንት ስምምነት የለም። የተወሰኑት የሶላት ወቅት ውዱእ እስካደርግ ድረስ ይወጣብኛል ደቂቃዎች የቀሩት ካለ የወቅት ጉዳይ ከጦሃራ ጉዳይ ይቀደማል የሚሉ ሊቃውንት አዎ ተየም ማድረግ ይችላል። ሌሎች ደግሞ ከፊት እሱ በኩል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 ሀጅሩ፣ እንዴት ነው ቁርአን ዋና መቀራቱ ነው የሚፈለገው? በቃልም ይቀራ፣ በስልክም ይቀራ፣ በተለመደው በታተመው ቁርአን የሚቀራ ዋና መቀራቱ ነው። በቃሉም፣ በስልክም፣ በታተመውም ሰላሳውን ጁዝ ከቀራ አንድ ሰው አክትሟል ይባላል። ቁርአኑን ራሱን ይዞ መቅራቱ ነው የሚሻለው ወይስ ስልኩን የሚል ከሆነ ጥያቄው፣ ይበልጥ ልብ የሚረጋጋው ቤተኛውን ልብ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 አነስ ብኑ ማሊክ ይሄን ያደርጉ እንደነበረ ቁርአን በጨረሱ ቁጥር ቤተሰባቸውን ሰብስበው አኽትሞ ዱዓ ያደርጉ እንደነበረ ተነግሯል። አብዱላህ ብኑ አባስም ቁርአን ያኸተመ ሰው አጠገብ ቁጭ ብለው ዱዓ ይጠብቁ እንደነበረ ተነግሯል። ትንሽ ሰፋ ጠበቅ ያለ ኪላፍ ያለው ሶላት ውስጥ ሆኖ አኽትሞ ዱዓ ማድረግ ይቻላል፣ አይቻልም ሚለው ላይ ነው። ይህም ቢሆን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

ሸይጣን ያለቅሳል የሚባል ሐዲፍ እንዴት ነው ናም የሰው ልጅ በመስገዱ እሱ ስገድ ተብሎ እምቢ በማለቱ ሸይጣን ይቆጫል፣ ያዝናል። ያ ወይለህ ያ ወይለህ ይላል። የሰው ልጅ ታዞ ሱጁድ አድርግ ስገድ ተብሎ እሺ ብሎ ሰገደ፣ ጀነት አለለት ታድሎ ቢማን አልክላም። እኔ ደግሞ ሱጁድ አድርግ ተብዬ እምቢ አልኩኝ፣ ወይኔ ጉዴ ፈላ፣ እሳት የኔ ዕጣ ፈንታ ሆነ እያለ ይበሳጫል፣ ይቆጫል ብሏል። ታዲያ ይሄ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 ሌላኛው ጥያቄ ሩኩዕ ላይ ስጁድ ላይ በአንዱ ስጁድ ሶስት ጊዜ ስብሓና ረቢ አላዕላ ስብሓና ረቢ አላዕላ ብዬ በሚቀጥለው ደግሞ አምስት ጊዜ ማለት በሚቀጥለው ደግሞ አምስት ጊዜ ማለት ይቻላል? ከመቻል አንጻር አዎ ይቻላል። የመጀመሪያው ላይ ሶስት የኋለኛው ላይ አምስትም ሰባትም ይቻላል። ግን በላጩ የፊተኞችን ረካሀዎች ስጁዶች ቀጥሎ ካለው አንጻር ቀለል ማድረግ ነው። የፊተኛው ረካሃ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 የሶላት አካል ቁጭ እስካለን ድረስ ነቢዩ ዓለይሂ ሰላቱ ወሰላም ኢማም ሙስሊም መዘገቡት ሐዲት እንዳለው ቁጭ ሲሉ የቀኝ እጃቸውን መዳፍ የቀኝ እግራቸው ጉልበት ላይ ይዘረጉ ነበረ፣ አመልካች ታታቸውን ይዙ ነበር ይላል። ታዲያ ይሄ የተሸሁድ መገለጫ የሚያበቃው መቼ ነው? ቁጭ ብለን የምናከናውነው የሶላት ክፍል ሲያልቅም፣ ተሸሁድም ቁጭ ተብሎ ማሰላመትም ቁጭ ተብሎ ስለዚህ መልቀቅ ያለብን ስናሰላምት። ባይሆን ብዙ ሰዎች የሚፈጽሙት ስህተት ከማሰላመት ጋር በተያያዘ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 መስጂድ ላይ የሚሰማ አንድ ሀዲት አለ ከመረጃ እና ከትርጉም አንጻር እንዴት ይታያል? ሀዲቱ የሚለው የረመዳን አስሩ የመጀመሪያ ቀናት እዝነት ያለበት፣ ሁለተኛው አስር ምህረት፣ ሦስተኛው ደግሞ ከእሳት መዳን ያለበት ነው የሚል ሀዲት ነው የሚል ጥያቄ ነው። ይሄ ረመዳን ላይ ብዙ ቦታ የሚሰማ ሀዲት ነው። ሀዲቱ እንደ ሰነድ ደዒፍ ነው። ሐዲሱ እንደ ሰነድ ደዒፍ ነው። እንቅጣዕ አለበት። ሰዒድ እብኑል ሙሰየብ ከሰልማን አልፋርሲ ነው ያስተላለፉት። ሰዒድ እብኑል ሙሰየብ እና ሰልማን አልፋርሲ አልተገናኙም በአካል። ሌሎችም ምክንያቶች አሉት። ደዒፍ ነው ማለት የዘገባ የመጣበት የመጣበት መንገድ ደካማ ነው። ግን የያዘው መልእክት ግን ከሌላ ጥቅል የሸሪዓ ማስረጃዎች አንፃር ሲታይ መልእክቱ ትክክል ነው።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 ሙሉ ረመዳን ላይ መግፍራ ካለ አንድ አስረኛውም ላይ መግፍራ አለ። ሙሉ ረመዳን ላይ ዒጥቅ ካለ አንድ አስረኛውም ላይ ይበልጥ ይጥቃለ ማለት ይቻላል። ሌላኛው ጥያቄ ደርስ የተሰጠ መስጂድ ውስጥም ውጭም ላይ ቁርኣን የሚቀሩ አሉ እና መቅራት ይቻላል ወይ? ይሄ እሽቲጋል ቢልመፍዱል ዐን ልፋዲል ይባላል፣ በላጩን ትቶ በተበላጩ መጠመድ ይባላል። የፊቅህ ሊቃውንት የሸሪያ እውቀት የተሰጠ የሸሪያውን እውቀት ትቶ ቁርኣን የሚቀራ ሰው ጃሂል ነው ብሏል። በላጩ እንትቶ ተበላጩ ላይ ተጠምደዋል፣ ብለዋል። ቁርኣን፣ ሱና ዒባዳ ነው። የሸሪያ እውቀት ዋጅብ ዒባዳ ነው። በአጅር ይበልጣል። በልቅ ጊዜ፣ ሌላ ጊዜ ቁርኣን መቅራቱ በአጅር ይበልጣል። ዒልም የተሰጠ ከሆነ ግን፣ የሸሪያ ዕውቀት የተሰጠ ከሆነ መላኢካ የሚታደመው ስፍራ ነው። ዒልም ላይ ሰብሰብ እንድንል ሸሪያ አዞናል። እዚህ ዒልም የሸሪያ ዕውቀት የተሰጠ ፈንጠር ብሎ ገለል ብሎ ቁርኣን መቅራት አላዋቂነት። በሌላ ሰዓት ቁርኣን መቅራት ይቻላል። የደርስ ሰዓት ያልፋል፣ ያልቃል። ቁርኣን ግን በየትኛውም ሰዓት በየትኛውም ቦታ ላይ መቅራት ይቻላል። አያልፍም። የግል ዒባዳ ነው። ስለዚህ በላጩ የዕልም ሰዓት ላይ ዕልምን ማድመጥ ነው። ዕልሙ የምታውቀው ቢሆን ሙዳከራ ይሆናል፣ ሙራጃ ይሆናል። መላኢካ የታደመበት ቦታ ላይ በመገኘት ምህረት ያስገኝልሃል። የለኛም ጥያቄ እየሰገድኩኝ ያለ አልፈሳሁም፣ ግን የፈሳሁ ከመሰለኝ አቋርጬ ልውጣ ወይ ነቢዩ ዓለይሂ ሰላቱ ወሰላም እነዚህ በሐዲት ግልጽ መልስ ሰጥተዋል። አንዳችሁ የሰገደ ሳለ ውዱኡን የፈታ ከመሰለው ድምፅ እስካልሰማ ወይም ሽታ እስካልሸተተው ድረስ ከሶላቱ እንዳይወጣ ብለዋል። ይህ ሰሒሕ ሐዲት ነው። አንዳችሁ የሰገደ ሳለ ው የፈታ ከመሰለው ወይ ድምፅ እስካልሰማ ወይ ሽታ እስካልሸተተው ድረስ አይውጣ ብለዋል። ሁለቱም ላይኖር ይችላል። ሽታ የሌለው ድምጽ የሌለው ሊሆን ይችላል። የፈለጉበት ምንድነው? ነብዩ ዓለይሂ ሰላቱ ሰላም መቶ መቶ እርግጠኛ እስካልሆነ ድረስ ይውጣ ይውጣል። ሸይጣን መቶ መቀመጫው ድምጽ እንዳይወጣ ያደርገዋል የሚሉ አሳሮች አሉ። አንዳችሁ የሰገደ ሳለ ሸይጣን መቶ መቀመጫው ድምጽ እንዳይወጣ ያደርገዋል፣ ሶላቱ ላይ እንዳይቀጥል ማለት፣ እንዲወሰወስ ማለት። ስለዚህ መጀመሪያ ውዱእ አስተካክሎ የገባ ሰው በጥርጣሬ በመሰለኝ አቋርጦ መውጣት የለበት ማለት። የቂኑ ላይዙሉ ቢሸክ የሚል ቃዕይዳ አለ። ከለም ጥያቄ ወቅት ብዙ ሰዓት እቆያለሁኝ ያልተዳረሰ የመሰለኝ ምን አይነት ውሉ ላድረግ? ሱናና ዋጅቡን ይንገሉኝ ጀዛኩሙላህ ኸይር። እነዚህ ሁለቱም ከአንድ ሰው የመጡ ጥያቄዎች ናቸው። ወስዋስ ያለበት ሰው ጥያቄ ናቸው። ወስዋስ ያለበት ሰው ጥያቄዎች ናቸው። አየር ሳይወጣ ከታች ውሉ ሳይፈርስ የፈረሰ ከመሰለው ውሉ አድርጎም አላዳረስኩም ካለ ወስዋስ አለበት። በእርግጠኝነት ሸይጣን ለአንተ ሶላት ለአንተ ዲን አይጨነቅም፣ አያገባህም፣ ዞር በለው እንኳን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 ውን አንድ አካሉን አጥቦ ከጨረሰ በኋላ መልሶ የተጠራጠረ ሰው ተመልሶ መሄድ የለበትም። በተለይ ወስዋሴ አለበት ሰው ምንም ወስዋሴ ላይ የለበት ሰው አልፎ አልፎ ከገጠመው የተጠራጠረበትን መልሶ ያድርግ። የመወስወስ በሽታ ያለበት ሰው ግን ይሄን ማድረግ የለበትም። የመጨረሻው ጥያቄ ሙዓድ ከነቢዩ ጋር የዒሻ ሶላት ሰግዶ ሰፈሩ ሄዶ ዒሻን አሰገደ ተብሏል። ሁለቴ መስገድ ይቻላል ይቻላል ወይ ሚል ጥያቄ ሁለቴ መስገድ ፈርድን ከሆነ አይቻልም። ፈርዱን ራሱን በፈርዱንያ ሁለቴ መዝገድ አይቻልም አስሓብ ሱነን አቡ ዳውድ ነሳኢ ሌሎችም የዘገቡት ሐዲት ነብዩ ዓለይሂ ሰላቱ ወሰላም አንድ ሶላት በአንድ ቀን ሁለቴ አይሰገድም አትስገዱ ብለዋል። አንድ ሶላት በአንድ ቀን ሁለቴ አይሰገድም ብለዋል። ነገር ግን ይሄ በሌላ በይሀቂ የዘገቡት ሐዲት ለሶላተ መክቱበተን ተብሎ ተሚስ ተደርጓል። አንድ ሶላት ፈርድ ነው ብሎ ሁለቴ ደጋግሞ መዝገድ አይቻልም ብለዋል። ስለዚህ አንድን ሶላት እንደ ፈርድ ሁለት ጊዜ መስገድ አይቻልም። የፊተኛው ፈርድ ነው፣ ሁለተኛው ሱና ነው። መድገም ፈልጋለሁ ከተባለ ግን የመጀመሪያው ላንተ ፈርድ ይሆንልሃል፣ ሁለተኛው ሱና ይሆንልሃል። ስገድ ብለዋል። ስለዚህ ከነቢ ሁለቱም ተገኝተዋል። በአንድ ቀን አንድን ሶላት ሁለት ያትስገዱም ብለዋል። በሌላ ጊዜ ደግሞ ስገድ፣ የፊተኛው ፈርድህ ነው፣ ሁለተኛው ሱና ነው ብለዋል። ታዲያ ሁለቱ እንዴት እናስማማው? ሐዲሱ አገላለጹ ራሱ አንድ ሐዲስ በተለያየ መልኩ የሚዘገብበት አንዱ ጥቅም አንዱ ላይ በጥቅሉ የተብራራው የተነገረው በሌላኛው ይብራራልና፣ የነበይ ሐቂ ዘገባ መክቱ በተን ደብሏል። አንድን ሶላት ፈርድ ነው ብሎ ሁለቴ ፈርድ ብሎ መስገድ አይቻልም ክልክል። የፊተኛው ፈርድ ሁለተኛው ሱና ከተባለሳ ይቻላል። ነበይ ሶላት ሰላም ሐጅ ላይ ያሉ መስጂደል ኸይፍ ላይ ሰግደው ሲያሰላምቱ ከኋላ ጥግ ላይ ሁለት ሰዎች ቁጭ ብለው አገኟቸው። ኢለየ ቢሂማን አንተ ልኝ እነዚህ ሰዎችን አሉ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 ችግር የለውም። አንዳንዶች መግረብ ሁለቴ አይሰገድም የቀን ዊትር ስለሆነ ብለዋል። ነገር ግን ራጅሑ ሙጥለቀን ሁሉም ሶላት ጀማ ከተገኘ ሁለቴ ቢሰገድ ችግር የለው። ሀዘ ሏሁ ተዓላ አዕለም። ነዛሬ በዚህ እናብቃለን። የቀሩትን ኢንሻአላህ እሑድ የምንመልስ ይሆናል። ቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።